አሰላሙ አለይኩም ወረሕመቱላህ ወበረካቱ። ወድና ወድ ተከበራችሁ የቻናሌ ቤተሰቦች ወድ ተመልካሾች ወዳጆች እንዲ ናችሁ፣ ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላም ለሀገራችን ማለት ነው። ለሀገራችንን ሰላም ያርግልን። ድምፅ ማሰማ ከሆነ ኦሮሮ ይናሞኛል አፌ ለትደናርቃል እና ዛሬ አንድ ደስታ ይላችሁ መጥቻለሁ እሱም ምንድን ነው የወላይታ ወላይታ ውስጥ ጀግና አባት አስደስቶናል ዛሬ አስደስቶናል ዛሬ ማለት ነው እጅግ ቶክቶኩን ሞቅ ደመቅ ያደረጉት አባታችን ናቸው እሱም ምንድን ነው? ልጁ ስት ስትደፈር በገዘጋደኛው ልጁ ስትደፈር ሰውዬውን ጭንቅላሱን ጭንቅላቱን ብሎ ከዛም ቆለጡን ቆርጦ አውጥቶለታል ማለት ነው። ይገባዋል። ከነ ድሮ ከነ ድሮ እንዲህ አይነት ነገር ቢኖር ነው ማለት ነው። አንድ ህፃናት አትደፈርም፣ አንድ ህፃናት አትነካው። እንኳን ህፃናት አዋቂ አይነካም ማለት ነው። በሀገራችን ላይ የገደለ ቢገደል የደፈረ ቅጣቱን ቢያገኝ የሞት ፍርድ ብሰጠው በኢትዮጵያ ምድር ላይ እንዲህ አይነት ድፍረት አይመጣም ነበር። እንዲህ አይነት ድፍረት አይኖርም ነበር። በአሁን ሰዓት ጊዜውም ዝም ብሎ ስለሆነ ይገደላል። ማንም ደምሽን እንትን በብር ምዕረት አሁን በቀደም ሞተች ልጅ ማለት ነው። ስማን ብዙ ምንትን አለው። ምና ኦሮማዋ ልጅ ባልዩ ነው ቀጥቅጦ የገደላት ግን እሱ በብር ምረት ወጥቷል። ወጥቷል ነው ብቻ፣ እንደዛ ነገር ነው። እንደወጣ ነው። ያው ዞሮ ዞሮ የሚቆጠረው አሁን እናትዮ በቀደም የልጅ ደም የልጅን ደም ከጎኔ ሆኖ የልጅ ደም ይጠራልኝ እያለች ነሱ ወላሂ እናቴቱ ራሱ አሳዘነችኝ። በቃ ማውራት አቅቷታል ምናምን ነገርና እና እንዲህ ፍርድ ብሰጥ ኖሮ የገደለን ብገደል ኖሮ የደፈረን ይዞ ቆሎጡ ብሸረሸር ኖሮ። ወላሂ ደፋ ጎበዝ ነው አባታችን። በቃ ልጁ ስትሰቃይ አይቶ ሊደፍራት ይዞ ያሰቃያት አይቶ ጭንቅላቶን ብሎት ከዛ ደግሞ ቆለጡን ቆርጦ አወጣው። ሱብሃነከ ጀግና አባት ነው። አላህ ይድመክኝ ያኖረው ብትታሰርም ከጊዜ አንጻር ትወጣለች። ወላሂ ብታሰርም ከጊዜ አንጻር ይወጣል። ኢንሻአላህ፣ ምክንያቱም ህዝቡ ለሱ እያገዘ ነው። ለምን ልጁ የገዘ ጋደኛው እየደፈራት ቆለጡን ስለቆረጠ ደስተኛ ነነኛ ኡካን አደረገ። እንዴት ጋደኛው ልጁን ይደፍራል? በቀዳም ማናት እቺ የሆነች ማናት ሲማ ህጻኒቱ ጎንደር ላይ ተደፍራ ጋሏት አይደል እንዴ? የሷስ በምሕረት ምንድ ነው ምንድነው? ብር እያበላ ቀኑን ምሕረት እሺ፣ ስማሃ ያኔ እስሩን እያወረደው ነው ነው የተባለው። በምሕረት ያኔ ብር እያበላ የእስር ጊዜውን እየቀነሰ ነው እየተባለ ያለው የዛሬ አባታችን ወላይታ ላይ የሚገኝ አባታችን እጅግ ጀግና እጅግ እንደውም ለሌሎች ወንዶች ተምሳሌ የሚሆን ልጆቻቸው ስትደፋ እንደዛ ቆለጡን ቆርጦ በቢላዋ ማውጣት ሰውዬውን አስገባላችኋለሁ ቆለጡን እንግዲህ ያስፈራል ቀሰም ብላ ቆለጡን እንዲህ አንጠር ጥሎት ማለት ነው ፖሊስ ዞት ይሄዳል ግን ጀግና ነው። ውቀሰን ብላ ጀግና ነው። እናቱን ቆርጦት ቆሎጡን እንዲህ እያንጠለጠለ ነው ያስክል ተነበረው ቪዲዮ አለ ቪዲዮ አለ ፎቶውማ አለ አስገባላችኋለሁ፣ ማለት ነው። ግን እንደኔ ጀግና ነው። ብዙም እዛው ደግፎታል። እንኳን አደረገ ከነድሮ እንዲ ቢደረግ የደፈረን ይዞ ቆሎጡ ብቆረጥ ኖሮ አይደገምም ነበር ብሎ ህዝቡ ወላሂ ዛሬ ምድሪቱ ቶክቶክ ማለት ነው። በቃ ሰውየውን የደገፉት እንኳን ያደረገ ልጁ ሲደፈር አይቶ እንኳን ቆረጠ እንኳን ቆራረጠ እየተባለ ነው እየተደገፈለት ማለት ነው። ጀግና አባት ነው፣ ወላሂ ጀግና አባት ነው። አላህ እድሜኪን ያኑረው፣ አላህ እድሜኪን ያጠውለው። እንሻአላህ ለምን ለሌላዎቹም ተምሳሌ ነው ለሌላዎቹም ከአሁን በኋላ አይደፈሩም፣ ሌላ ህፃናትም አይደፈሩም ማለት ነው። ኮራውበት፣ ቀሰም ብላ ኮራውበት። ይሄ ለዚህ ሰውዬ ማለት ነው። እንደውም እስር ቤት አይገባም። ይጨበጨብለት ነበረ፣ ጎበዝ ተብሎ ይጨበጨብለት ነበረ እንጂ እስር ቤት አይገባውም ነበረ። ያው የህግ ነገር ነው። ለጊዜው እስር ቤት ገብቷል። ኢንሻላ ከጊዜ በኋላ ደግሞ አላካይህ ከእስር ቤት እያላግለዋል ማለት ነው። ያው በጊዜ ከጊዜ አንጻር ኢንሻአላ። ምክንያቱም እንኳን እሱ የገደለ ምህረት እየተደረገለት አይደል? እንደ በብር እየቀየሩት አይደል? እንደ እስራቱ እሱን ለምንድን ነው የሚያሱት? ልጁ ስትደፈር አይቶ ነው። ልኩን አስገባ። ያን ቆለጡን የቆረጠላት ጨምዳዳ። እኔ በመጀመሪያ ምንድን ነው እያልኩኝ ነበረ፣ ከዘንገብቼ ሳይው ይማ እየተወራ ነው

ቆለጡን በጁ አስዞት ከተማ ላይ ምናምን ልጆች አጅበውት ወደ ፎልስ ጣባ እየወሰዱት ማለት ነው። ግን ጀግና አባት ነው። አላህ እድሜክን ያኖረው። ለሌላው ተምሳሌ የምትሆን ነው። እኔም ደግፈ ደግፍካለ ብዙ ህዝብ በቃ ሚዲያው በሞላ ደግፎታል። ይገባዋል። ህፃንን ለምደፍር ይገባዋል ተብሎ ተጨብጭቦላታል። እና ላችኋለሁ በጣም ነው ደስ ያለኝ፣ በጣም ነው እጅግ ደስ ያለኝ። ካሁን በኋላ ህፃኖቻችን አይደፈሩም። አይደፈሩ የምደፍሩት ራሱ ይፈራሉ ብዬ ነው የምገምተው። አንደኛ አንደኛ የወጣ ሰው ነው። አላህ እድሜውን ያኖረው፣ አላህ እድሜውን ያጠብለው። ልጁ ስትደፈር ልጁን ሲያሰቃያት

እኔ ቅቤ ተቀብቻለሁ በበኩሌ ማለት ነው። በጣም ደስ ብሎኝ ቅቤ ተቀብቻለሁ። እዚህ ህጻን